በመድረኩ ተገኝተው መልእክት ያስተላለፉት የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ ፕሮጀክቶች በመንግስት ደረጃ ከፍተኛ ወጪ የሚጠይቁ በርካታ ስራዎችን በማከናወናቸው አመስግነዋል። ፕሮጀክቶች የሚተገብሯቸውን ስራዎች በግልጸኝነት ሊያከናውኑ እንደሚገባም አስተዳዳሪው አሳስበው የተጀመሩ ሥራዎችንም በባለቤትነት ተቀናጭተው እንደሚሰሩ ገልጸዋል። ፕሮጀክቱ ከወረዳዎች ጋር ከኮሚኒቲ ጋር ትራንስፓራንሲ በጣም አስፈላጊ ነገር ያለችን በጀቴ ነው ምን ሰራዎችን ነው በሚል ግልጽነት መፍጠር በጣም አስፈላጊ ስለሆነ የተጀማመሩ ፕሮጀክቶችን ባለቤት ሆነን እንስራ። ሄለላ ረቢ ራይ ሪፖን እንበል ሁሉም ሚሰሩ ስራዎችን ባለቤት አድርገን ከመንከባከብ አልፎ አስጀምሮ የተው ስራዎችን ከማስቀጠል በደም ሚያስ ጠቃሚ ነውና፣ በጥቂሉ ግን አስተማሪ ሆኑ ነገሮችን ከእናንተ አይተናል። ጋፎቻችን ደግሞ ቀርበን በቃራ ተቀናጅተን ብንፈታ በጣም የተሻለ ይሆናል። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ልዩ ድጋፍ መሰረተ ልማት ማስተባበሪያ ዘርፍ ኃላፊ አቶ አይዴ ሎሞዶ ቢሮው የኅብረተሰቡ ተጠቃሚነትን በማረጋገጥ ምርትና ምርታማነትን በእንስሳትና በግብርናው ዘርፍ ለማሳደግ በቴክኖሎጂ በመታገዝ አገልግሎት መስጠቱን ተናግረዋል። አርብቶ አደሩ ከብት ልማት ከብትን ከሚያረባበት እርሻን በዘልማድ ከሚያርስበት እነዚህ ነገሮችን ወደ ቴክኖሎጂ የማሻገር እንስሳቶችን ዘመናዊ በሆነ መልክ የማርባት ዘዴ ስራዎችን ለመስራት አለን እየሰራን ያለ ነው። የእንስሳት ምርትና ምርታማነትን ለማሳደግ አርብቶ አደሩን ክትባት ሽፋን በማድረግ ሁለተኛ ደግሞ እንስሳቶቻቸው ንጹህ ውሃ እንዲጠጡ በዘልማድ ያገኙት ውሃ ከመጠጣት ይልቅ ኩሬዎችን የመቆፈር ኩሬዎችን በማዘጋጀት ቧንቧዎችና የተለያዩ ቦነስ ርጭቶች ደግሞ ለአርብቶ አደሮችን የማድረስ ስራ እንደ ቢሮ እንሰራለን። ህብረተሰቡን ተጠቃሚ ከሚያደርጉ ማህበራዊ ተቋማት የትምህርት ቤቶችና ጤና ጣቢያዎች ግንባታ መጠናከሩን አቶ አይዴ አክለው የቢሮ ክትትልና ድጋፍ ማዕቀፍ ስርዓትንም አስረድተዋል። ማህበራዊ ተቋማትን የመገንባትና የህብረተሰቦች ውስጥ ለማስገባት ስራዎች እየሰራናለን። ትምህርት ቤቶች ዘንድሮ በዚህ አመት ብቻ ወደ አስራ ስድስት ትምህርት ቤቶች በስድስቱ ወረዳዎችን ገንብተናል። የጤና ማስፋፋት ስራዎችን የመስራት ስራዎች አለን። ይህ የጤናው ስራው በማገዝ አርብቶ አደሩ ወደ ጤና እንዲመጣ እናቶች ጤና ጣቢያ መጥቶ እንዲውል የጤና ማቆያዎችን የምንሰራበት፣ ልጆች ደግሞ ትምህርታቸው በዚህ ውስጥ እንዲማሩ የሚያደርጉበትን ሂደት ይፈጥራል። በፕሮጀክቶች የተከናወኑ ስራዎችን ለታዳሚው ካቀረቡት መካከል የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ሚሊዮን ተክሌ በበኩላቸው የአርብቶ አደሩን ኑሮ የሚያሻሽሉና ለአየር ንብረት ለውጥ የማይበገር የአኗኗር ዘይቤ ለመፍጠር ከማህበረሰቡ ጋር በመሆን በርካታ ስራዎች መከናወኑን አስረድተዋል። በአርብቶ አደሩ አካባቢ ያለው ምርትና ምርታማነት ለማሻሻል በመንግስት የተቀረጹ የተለያዩ ፖሊሲዎች አሉ፣ ስትራቴጂዎች አሉ። ወይም በዚህ በሎላንድስ የምንላቸው አካባቢ ላይ ያለውን የኤክስቴንሽን አገልግሎት በማጠናከር ምርትና ምርታማነት የሚሻሻልበት ሁኔታ በፕሮጀክቱ ሲደገፍ ነበር። ይሄ የአርብቶ አደሩ ኑሮ የሚያሻሽሉና ለአየር ንብረት ለውጥ የማይበገር የአኗኗር ዘይቤ እንዲፈጠር ያንን የአኗኗር ዘረቤ የማሻሻል ስራ ነው የሚሰራው በምክክር መድረኩ ከተሳተፉ ባለድርሻ አካላት መካከል የሀመር ወረዳ ዋና አስተዳዳሪ አቶ ሳሙኤል ጋርሾና የአሌ ዞን ዋና አስተዳዳሪ አቶ አርሻሌ አርካሌ በጋራ እንደገለጹት በፕሮጀክቶች የተከናወኑ ስራዎች የማህበረሰቡን ኑሮ ለመቀየር ተጨማሪ አቅም መፍጠሩን አስረድተው ቀሪ ስራዎችም ውጤታማ እንዲሆኑ የድርሻቸውን እንደሚወጡም ተናግረዋል። አርብቶ አደሩን ማህበረሰብ ኑሮ ከመቀየር አንጻር በተለይም ተደማሪ አቅምን ይዞ የመጣ ትልቅ አቅም ነው። በዚህ አቅምም ያው ብዙ ስራዎች እየተሰሩ ቆይተዋል። ያው እኛ ተቀናይተን የተግባሩ ባለቤት ስለሆነን ቀጣይ ላይ በጣም የጎደሉ ቦታዎችን እየሸፈነን ድጋፍ እያረገን ፕሮጀክቱን ዳር ለማድረስ በእኛ በኩል ዝግጁ ነን። ማለት ትምህርት ቤት ከተሰራ ጤና ከተሰራ አርብቶ አደሩ በተለይ በመንደር አሰባስቦ የላይፍ ሊሁድ ስራዎች ኤፍቲሲ ላይ የሰሩ ስራዎች አርብቶ አደሩ በማሳው ላይ የሚማራቸው ትምህርቶች እጅግ በጣም የአርብቶ አደሩን ህይወት የአርብቶ አደሩን ህይወት እየቀየሩ ነው ያሉትና ከዛ አንጻር እጅግ በጣም አበረታች ውጤት የተመዘገበ ነው ተረባርበን በዚህ ደረጃ ቀሪ ስራዎችንም በዚህ ደረጃ እንፈጽማለን የሚል ኮሚትመንት ከዚህ መድረክ አግኝተናል